ሰዎች ላይ ያለም የለም ማለት አቃተን። አሁን ላይ ግን በትልቅ መሳሪያ እንመረምርሻለን ስልክሽን ስጪኝ አለችኝ። ስትለኝ ወይም እንዲሁ እንደሆነ መድኃኒት ጀምሬለት ይጠፋል አለች። በጣም ተሰወር ነበር። ገና ጸበሉ ሳይነካኝ ነው ተሰወር። ቅዱስ ጊዮርጊስ ካዳናት ያኖርልኛል ከኔ ጋር ካላዳናት ግን በቃ እዚህ ወደ እጁ ቀብሬ ለት እሄዳለሁ ብቻዬን እቀራለሁ ማለት ነው። ተሰውሬም ማየው ከግሬ ላይ ነበር ሲያነሳው ማለት ነው። በቃ መተኛት አልችልም ቀይ ሴት ትመጣብኛለች። በቃ ይምታታብኛል ነገሮች ሁላ። የኔ ከግሬ ላይ ሲያነሳው ነው የሚታወቀኝ። ሁለት ወር ሶስት ወር ሲጀዋለው በቃ ሰክሬ ነው የማድረው። ያዞረኛል። ጭንቅላት ይሄን ነው የሚያዞረኝ። ተሰውሬ ከፀሐይ ሰባት እጅ የሚያበራ ብርሃን ነው ያየሁት በጣም የሚያስፈራ። ሙስሊም ነበር። ወደ ክርስቲያን ህይወት ገባ። ክርስትና ተነሳ። በጣም የሚያስጨንቀኝ መንፈስ ነበረ። ሌሊት ያፍነኛል። ሰው ተሰብስቦ ነው በቃ ምድ ነው በቃ ጸበል ተደፍቶብኝ ነበር። ምድ ነው። በርፌውም ሁሉ እንዲተኛ አድርጎልኛል። ከእግር ያለውንም ብዙ በሽታ አንስቶልኛል። መድኃኒት መውሰድ አልችልም አልኳት ስላት፣ ለምን ታዲያ አሁን እኮ ግልጽ አልሆነልንም፣ ለእኛም እኮ ግልጽ ሆኖ አልታየንም ነው ያለችኝ። እንግዲህ ደም ነው። እንዴት ነው ግልጽ ሆኖ የማይታያት? ሶስት ዓመት ነው አብረን የተቀመጥነው። ሶስት ዓመት ከተቀመጠ በኋላ እሱ ሙስሊም ነበረ፣ ወደ ክርስቲያን ህይወት ገባ፣ ክርስትና ተነሳ። ከዛም በኋላ እሱ ቤተሰቦቹ ሙስሊም ነበሩ፣ እነሱ ሙስሊም እንዲሆን ነው የሚፈልጉት። ከዛም በኋላ እሱ ታመመ። ሲታመም ሐኪም ቤት ገባ ሐኪም ቤት ሲገባ ኤችአይቪ በሽታ አለብህ ነው የተባለው። ባለቤትሽ ማለት አዎ፣ ባለቤት የልጅ አባት። ከዛ እንደዛ አለብህ ሲባል ጸበል ነው የሄደው። ሐኪም ቤት ከመግባቱ በፊት ቤተሰቦቹ ጸበል ሐኪም ቤት አስገቡት። ጸበል ገብቶ ነበረ። ከዛ ወደ ሐኪም ቤት ሄደ። ሐኪም ቤት ሲገባ ነው ኤችአይቪ በሽታ አለብህ የተባለው። ያን ያህልም አልቆየም። ህዳር ጠር 28 ነው ያረፈው ማለት ነው። ሀኪም ቤት እንደገባ ነው ወደ አይ ሀኪም ቤት እንደገባ ነው ከጸረ ለ ወሰዱት እና ሀኪም ቤት ሲያስገቡት ነው እሱ ያረፈው። ሲያርፍ፣ አንቺም መመርመር አለብሽ ተባልኩኝ። ቤተሰቦቹ እንዳለ የእሱ ቤተሰቦች ሰዎች፣ ከጎኔ ሰው አልነበረኝም እኔ እሱ ሙስሊም ስለነበረ፣ ክርስቲያን ሲሆን ነው እንደዚህ አይነት ነገር የመጣበት በቃ ሙሉ ቤተሰቦቹ እኔ ጋር ሆነ ጦርነታቸው። እሱ ከሞተ በኋላ ያው ሞተ እንግዲህ ሬሳ ሽን ይዘሽ ነው የምትሄጅው፣ መስጊድ አይቀበር ክርስቲያን ሆኗል አሉኝ። እናትዮም የሱ እናት ችግር የለውም ማርያም፣ ቤተ ክርስቲያን በሆነ ነገር አድርጋ ራሷ ደጅ ይቀበራል አልኩኝ። እዛ ማርያም ጸራራ ማርያም ነው የተቀበረው ማለት ነው። ከዛ እዛ ሲቀበር መብረሃን እንግዲህ ብቻዬን ቀረሁኝ። ምንድን ነው ማረግስ ያለብኝ እኔም ተመርምሬ ያለብሽ ተባልኩኝ መድኃኒት ነው መውሰድ ያለብኝ ወይስ እንዴት ነው እቺን ልጅ ላሳድጋት የምችለውበትን መንገድ አንቺ አስተካክሊ ልጅሽን ደጅሽ አሳርፈሽዋልና ብዬ መልስ ሰጥቼ ወደ ቤት የገባው ከዛ በኋላ ሀኪም ቤት በቃ መድኃኒት መውሰድ አለብኝ መሰለኝ አልኩኝ እኔም እዚያን መድኃኒት መውሰድ ስጀምር ትመጣብኛለች በህልሜ በሩ ላይ ሐኪም ቤቱ በር ላይ ትቆምና አንቺ ልጅ አትተይም እንዲህ ይሄን ነገር ይሄ እኮ ለፈተና የመጣብሽ ነገር ነው፣ እና ይሄን መድኃኒት ማቆም አለብሽ ትለኛለች። ከስት ላይ ማናት እቺ ቀይ ሴትዮ እኔ አላውቅም ነበረ። እሱ ከሞተ በኋላው ነው ወደ ቤተ ክርስቲያን ማዘውተር የጀመርኩት። ሰው አንድ ነገር ሲደርስበት ነው ወደ አንድ ቦታ የሚሄደው። ከዛ እንዴ እቺ ድንግል ማርያም ናት ማለት ነው እንደዛ የምትለኝ እልና፣ ማታ ማታ ቤት ሰርተን ገብተን ነው እሱ የሞተው። አራት ወርን የተቀመጠበት የሰራ ነው። ቤት ውስጥ ሰው ቤት በሰራሁት ብር እንደ ሰው መብለጭ ለጭ ደስ አይለኝም። ስለ ሃይማኖቴ ምንም ባይመስለኝም እንኳን እንትን ማለት አልፈልግም። አጠራቅም የነበረ ያን ቦታ ገዝተን ነው አራት ወርን የተቀመጠበት። ከዛ በኋላ በቃ ብቻዬን የቀረሁት ይህን መድኃኒት እየወሰድኩ ነው ወይ መኖረው? እለዋለሁ። ሁሌ መድኃኒ ለምን እንደዚህ ስላድኗለኝ በትልቁ እና እንደዚህ አስጠጋውና መድኃኒቱን፣ ፍቃድህ ነው ይህን መድኃኒት እንድወስድ ወይስ እንዴት ሆኜ ነው እንድኖር አንተ የምትፈልገው? እንደፈለግ ካርጋ አኑረኝ። ይህን መድኃኒት ግን መተው ፈልጋለሁኝ። ለዋለው ማታ በሬን ዘጋና ብቻዬን ነኝ፣ ማንም የለኝም። ከሁለት ወር በጣም ተሰውር ነበር። ገና ጸበሉ ሳይነካኝ ነው ተሰውሮ የነበር። ተሰውሬም ማየው ከግሬ ላይ ነበር ሲያነሳው ማለት ነው። ሌላ ምንም አያመኝም። ሌላ የሚሰማኝ ነገር የለም። ተሰውሬም ራሴን ሁላቸው ራሳቸው ምናቸውን ሲያማቸው የኔ ከግሬ ላይ ሲያነሳው ነው የሚታወቀኝ። ለመጀመሪያ ጊዜ ተሰውሬ ከፀሐይ ሰባት እጅ የሚያበራ ብርሃን ነው ያየሁት። በጣም ያስፈራ እና በዛን ሰዓት ከሱ ጸበል ሳልመጣ መጀመሪያ መርፌ ሕክምና የታከምኩት፣ መተኛት ሁሉ አልችልም ነበረ። የመርፌው ስሜት እና መርፌውን ሁሉ እንዲተኛ አድርጎልኛል። ከእግሬ ያለውንም ብዙ በሽታ አንስቶልኛል። እስከ ሁለት ወር ተጠመቅኩ። በኋላ አሳልሞ ምናምን ከሸኘ በኋላ ሶስት ወር ዝም ብዬ እየተቀመጡ ምንም አልሰውርም ምንም አልልም። ጸበሉ ሶስት ወር ስገባ አሳልሞ ከሸኘ በኋላ ማለት ነው። ቅዱስ ሚካኤል፣ ሰኔ ሚካኤል እንደነገ ሆኖ እንደ ዛሬ አንድ ጓደኛዬን አገኘኋት። እሷንም ታውቃታለህ፣ እታገኝ ትባላለች። እሷን አገኘኋትና እታገኝ አውጥቼ የማላውቀው ሚስጥር፣ ማንም የማያውቀው ሚስጥር ሆዴ ውስጥ አለና፣ እስቲ ላማክርሽ እንድትረጅኝ እፈልጋለሁኝ አልኳት። ስላት ምንድን ነው ስትለይ፣ በቃ እንደዚህ እንደዚህ ነበረ መድኃኒቱን ና መጣ አልፈልግ ነበረ አልኳት ስላት እንዴ ነገ ከሰኔ ሚካኤል ያመቱ ነው ለምን ወስደን አንጥለው ምደጁ አለችኝ። ከዛ ስትለይ ነው እንዴ አልኩኝና ያን መድኃኒት ከነ እቀዋ ወጣሁኝና ቅዱስ ሚካኤል ህይወቴ መኖሬም ባንተ ነው መሞቴም ባንተ ነው ህይወቴ አንተ እጅ ላይ ነው ያለው አልኩኝና አስቀመጥኩት ስላድኖ ስር ቤተ ክርስቲያኑ አወጣሁኝና ላይ ቀርሳ ሚካኤል ነው እሱ ከመብረቁ ሚካኤል ወደ ላይ ወጥቶ ማለት ነው። ከዛ ዛ አስቀመጥኩት። በቃ ነጻነት ነው የተሰማኝ ካስቀመጥኩት በኋላ፣ በጣም ነጻነት በቃ ማታ እሱን ተወሰድኩኝ። በኋላ በጣም ነው የሚያመኝ። አዎ በጣም ነው በቀን በቀን ነው የሚወሰደው። ሁለት ወር ሶስት ወር ሲጀዋለው በቃ ሰክሬ ነው ማድረው። እያዞረኛል። ጭንቅላቴን ነው የሚያዞረኝ በቃ መተኛት አልችልም። ቀይ ሴትዮ ትመጣብኛለች። በቃ ይምታታ ብኛል ነገሮች ሁላ። እዛም ቅዱስ ሚካኤል ደጅ ከጣልኩት በኋላ በጣም ሰላም አገኘሁኝ። በጣም ደህና ነኝ ማለት ነው። እዛ ጸበሉን እየተጠመኩኝ እየተጠመኩኝ በማህል ኮረና ሰዓት ላይ ሄድኩኝ። አንድ ገዳ ልጄም በዛው አጋጣሚ በጣም ታመመች። የአባቷ ማጣትም አለ ሁሉን ነገር ስለምታቅ ጭንቅላቷ እንዳለ ቆሰለ፣ ሰውነቷ በቃ ከጥቅም ውጭ ሆነች ማለት ነው። ይሄ ከጸጉሯ በላይ ያለው በቃ ብስብስ ሳለ የበሰበሰ ስጋውን ይገማ የለ ልክ እንደዛ ሆነችብኝ። በቃ ቅዱስ ሚካኤል ለኔ አንተ መድረስ አያቅትክምና አንተ ድረስልኝ። እች ልጅ ልትታመምብኝም አችልም አንተ እያለክ እና እሷንም እሱንም አጣውኝ እንደገና አንድ ልጅ ልታሳጣኝ ነው ቅዱስ ሚካኤል አልኩና የእዣ ጸበል ሄድኩኝ። ስሄድ እጄም ላይ ብር አልነበረኝም፣ ምንም ነገር የለኝም ነበረ። በዛም በዛም ብሎ ብቻ ቅዱስ ጊዮርጊስ ደጁ አደረሰኝ። ጣርማበር ጊዮርጊስ እዛዛ ሄድኩኝ። ስሄድ ጭንቅላቷ የሌለ ሆኗል። አባቶች ቆጡኛል ጸቅባ ቅዱስ ቀቡሊ ስላቸው ራሱ በጣም ነው የሚናገሩኝ። ለምን አኪም ቤታት ትወስጃት? ምን አይነት ጭካኔ ነው ሁላሉኝ ማለት ነው ከዛ ሲሉኝ አይ ከአሁን በፊትም ልጅ አባት ላይ እንደዚህ ደርሽለት ቢሆን ኖሮ አይሞትብኝም ነበረ። አሁን ግን ቅዱስ ጊዮርጊስ ካዳናት ያኖርልኛል ከኔ ጋር፣ ካላዳናት ግን በቃ እዚሁ ደጁ ቀብሬለት እሄዳለሁኝ፣ ብቻዬን እቀራለሁ ማለት ነው አልኳቸውና ያቺ ላይ ስትጠመቅ ስትጠመቅ ከጭንቅላቷ ላይ ቂጧ ላይ ወረደ ማለት ነው ቁስሉ ዝም ብሎ ነው የቆሰለባት። ምንም ነገር እንዳልኩ እሷ ነጻ ናት፣ ምንም ነገር የለባትም። ኤችይቪ ነጻ ናት፣ ነጻ ናት፣ ምንም ነገር የለም። ይሄ ለእኔ እና ወይም ለሱ የመጣ ፈተና ነው ብዬ ነው የማስበው። ከዛ ቂጧ ላይ ሲወርድ ቂጧ መቀመጫ አጣች፣ አጎነበሰች። እኔን ያመኛል በቃ እዛ ጸበሉ ጋር ገና ሳልደርስ ነው ራሴን የሚያመኝ። በቃ በጣም ተጨናነቅኩኝ። በቃ ጊዮርጊስ አሁን እንደፈለክ፣ ልጅ ግንም አምጥቼ ይልሃለሁ፣ እኔ መጥቼ ይልሃለሁ እንግዲህ አድነህ መላክ ያንተ ፋንታ ነው። ምንም ኃጢያተኛ ብሆን አንተ ግን ትደርስልኛለህ፣ አለህ አልኩኝ። ሰባት አስራ አራት ቀን እንደተጠመቀች ተነሳ ማለት ነው። ከጭንቅላቷ ላይ ለቀቃት። ያው ቁስለት አሁን አለ፣ ጠባሳው ተዋህለው አካባቢ ይለያል። በጣም ምልጥ ነው ያለው ሲነሳ ሲታዋስ፣ በጸበሉ ስትድን ተነሳ። እዚህ አካባቢ ነው አሁን ጠባሳ ያለው ማለት ነው። ሰብስቦ አንድ ቦታ። አዎ አንድ ቦታ ነው ያለው። ዳነች። ቄጧም ላይ ያለው ጠባስ አሁንም አለ። መቀመጥ አልችልም ነበረ ያኔ። ሁሉም ነገር ተስተካከለና ኪዳነ ምሕረት መጥቼ ተጠምቄ፣ ግሪን በጣም እዚህ ላይ ሰበስበኝ ነበር እና በመጀመሪያ በኤልሻዳ ጉዞ ለምኛቸው ነው የመጣሁት። ምክንያቱም በግሬን መምጣት አልችልም። አንድ ቀን መጥቼ ጸበሏን ጊዮርጊስ እዚህ ማለት ነው አዎ በቃ እንደዚህ ዘርግቼም ቆሜ ይሰበስበኝ ነበር። ከዚህ ላይ ያበጠው ማለት ነው። ከዚህ ግን አንድ ቀን መጥቼ ጸበሏን አጸብዬ የሚያስረኝ ጠፍቶልኛል። ያን ልብስ ገዝቼ ልደቷን አከበርኩ። ሻማ አብርቼ ደስ አላት። እሷም ያው አባቷ ስለሌለ ነው እንደዛ የተከበረው። ብጌና ያሰብኩትን አንድ ዓመቷ ላይ በጣም ነበር እንትን ያልነው ማለት ነው ከዛም በኋላ ይቅርታ ጠየቋቸው ሰዎቹ እንደዚህ እንደዚህ ብር ወስጄ ነበረና ይቅርታ አድርጉልኝ ለዚህ አጋጣሚ ነው ለወስድ የቻልኩት እና ተረዱኝ ምናምን አልኳቸው በቃ ባለየው በጣም ጥሩ ነበረ እሷ ተቸግራ ነው እንደዚህ ያደረገችው በቃ ተያት ሲል ያው ሴቶች ስንባል ትንሽ እንትን እንላለን መሰለኝ ከዛ አይ አለችና አባረረች ወጣው አልተረዳች አልተረዳ ስምት መቶ ብር ነበረ ደሞዜ ማለት ነው። ከዛ አባረረችኝ። ከአባረረች በኋላ ሌላ ሰው ቤት ገባሁኝ። ምዳን ለምንስሐ መግባት አለ ለዚህ ነገር ና በቃ አንተ በቃ በኔ እንደዚህ አይነት ነገር ውስጥ እንዳልገባ ብዬ ተውኩኝና ወደ ሌላ ቦታ ደግሞ አሁን ጀመርኩኝ። ስድስት አመት እንግዲህ ሱ ተሞታ ይሄን ያህል ሰው ቤት ነው ሲሰራ የነበረው። ከዛ ከየወርጊስ መጥቼ የለ እንደ አሁን ወይ አንተ ጋር ደወልኩ አንተ ጋር ደወልኩኝና፣ ይሄ ነገር በቃ ሌላው ባይሳካልኝ የበርሜል ጊዮርጊሱ ነገር ሊሳካልኝ ይችላል ብያሰብኩኝ እሱ ጋር ለሄድ ያሰብኩበት ነገር ሐኪም ቤት ሄድኩኝ። አንተ ጋር ደውዬ እስቲ ራሴን ቼክ ላድርገው አልኩኝና ሄድኩ ሐኪም ቤት ከዛ ሄድ ጂ ገባው ደሜን ከወሰደች በኋላ ግቢ ብላ ተገባሁ። በኋላ አንቺ ልጅ ደምሽ ላይ አለም የለም ማለት አቃተን። አሁን ላይ ግን በትልቅ መሳሪያ እንመረምርሻለን፣ ስልክሽን ሰጪን አለችኝ። ስትለኝ ወይም እንዲሁ እንደሆነ መዳን ጀምሬለት ይጠፋል አለችኝ። አይ አመሰግናለሁኝ ካሁን በፊትም የመዳን ይተው ስጀው ተበሽተው በላይ ነው ኔኔ ጉዳኝ በሽታው እንደው ምንም አላደረገኝም። መድኃኒቱ ነው እኔ ሊጎዳኝ የቻለው አልኳት። የድንግል ማርያም ቀን ነበር የሄድኩት ሐኪም ቤት። አይ በቃ እና አቶስጂ ማለችኝ። አይ ተይው፣ እንደውም በጣም የሚያስጨንቀኝ መንፈስ ነበረ ለሊት ያፍነኛል። ሰው ተሰብስቦ ነው በቃ ምድ ነው በቃ ጸበል ተደፍቶብኝ ነበር። ምድ ነው አምና ፋሲካ ጾም እንደዚህ አካባቢ ላይ ከዛ አይ በቃ እንደውም አልፈልግም እና ምኖሮ ብቻዬን ነው ሰው የለኝም። እሱ ከሞተ በኋላ ለምን ንስሐ ገብቼ ስጋዋ ደግሞ ለመቀበል አልሞክርም ብዬ ንስሐ ገባሁኝ። ያው ከሞላ ጎደል ሊሆን ይችላል፣ ፈጣሪ ውስጣችንን ያቀዋል መቼም። ከዛ ንስሐ ገባሁኝ። ሰሚነሽ ኪዳነ ምሕረት ሄጄ ነው ንስሐ የገባሁት። እዚህ ያሉት አባት በጾም ላይ ጾም አንሰጥሽም አሉኝ፣ ንስሐ አባቴ ሲሉኝ አይ በቃ ብዬ ድንገት ቤት ውስጥ በጣም ሆድ ሲብሰኝ ስራም ሳጣ ሄድኩሰሚነሽ ኪዳ ነብረት ልሄድ ነው ስላት አንዱ አሰሬ ስድስት መቶ በሰጠችኝ በሄጂ ሷካ አንቺ ጋር ትሆን ብላላከችኝ እሷ ጋ ሄድኩኝና ሳምንት ነው ምናምን ተቀመጥኩኝ። ያው ሱባኤ እንዴት እንደሚያዝ አላቅም ኪዳነብረት አንቺ ግን አስተካክለኝ እሳአንድገባንችርጅኝ አልኳት። ነሳ አዛው ደጇ ገባሁኝ። ፋሲካ ህማማት ሊገባ ሳምንት ሲቀረውንእሳዬን ጨረስኩኝ። መጣሁኝ ወደዚህ ማለት ነው። መድኃኒት መውሰድ አልችልም አልኳት ስላት፣ ለምን ታዲያ? አሁን እኮ ግልጽ አልሆነልንም ለእኛም እኮ ግልጽ ሆኖ አልታየንም ነው ያለችኝ። እንግዲህ ደም ነው፣ እንዴት ነው ግልጽ ሆኖ ማይታያት? ደም ነው የወሰደችው ከእጄ ላይ እንዲያውም፣ ተዩ መድኃኒዓለም፣ አኑረኝ ብቻ ነው ያልኩት። መረመራለሁም አላልኩትም አኑረኝ ብቻ፣ ለልጅ አኑረኝ፣ የሙት ልጅ ናትና እኔንም አትውሰደኝ ነው ያልኩት። እንደውም ተይዋ አልኳት ስላት፣ አይ መድኒት ብትወስጂ ምናምን ብላ በቃ ተከራከረችኝ። ስትከራከረኝ አይ እናቴ በስጋዋ ደሙ ላይ መድኃኒት ወስጄ ስጋዋ ደሙን ማርከስ አልፈልግም እና በዚሁ ባለሁበት ይውሰደኝ። መድኃኒት ያለው እሱ ማጥፊያ ከሆነ ወደ ስድስት ሰባት ዓመት የኮረና ሳ ነው መድኃኒት ያቆምኩት ማለት ነው።